ያለውን ለምን ታካብዳላችሁ? እኔ ጮገረይ ነው አመመኝ ነው አለችው ጽጌ ራሱ ሰምታችሁ ከሆነ ማለት ነው። እሷ ዝም ብሎ ተንጨርጭሮ ወይ ተርባ እንደዚህ የሆነች ይህንን በረኬ ነጠጣቸው ትበለት። እውነቴን ነው አላቅሽም ካለሽ ዳኒ ዛሬ አይደለም ሀላቅ መሽም የምለሽ ዘሉ ዘመን ቆይተዋል። ሀገራችን ኢትዮጵያ ላይ ራሱ ስንት ጊዜ ነው የምትጣሉት? ዛሬ ይሄ መጣላት አዲስ ነገር አይደለም። ሆን ብላችሁ የልጆቹን ደስታ ለመበጠበጥ ነው። እቺ ሩትን ይዩት እስቲ እንደዚህ ስትደሰቱ የነበረና ዛሬን ይወት እስቲ እሺ፣ ከምር እናንተ ታስጠላላችሁ። እነ ጽጌ እነ ሜሪ እንደዳደል እግዚኦ ማረና ክርስቶስ ረ መቼም እናንተ ሰላም ሰላም። ውድ የተከበራችሁ የአስቴር ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ምላችሁ ማለት ነው፣ ሴቶች ማለት ነው፣ ሴቶች ለሴቶች ነው የምነግራችሁ። አፈርጠጡ ነው እንደዚህ አይነት ሴቶች፣ ሁሌ ነው የምለው እኔ ደግሞ ማለት ነው እናንቴ ለወንድ ብላችሁ ማለት ነው ፍራክስ ትጣጣላችሁ። አረ ማዳሜ ማለት ነው የምነግራችሁ ነገር በደርዘን ነው አለኛ ቤት ቤት ምናምን ምን ማጸዳበት። ስለዚህ ከምትገዙ ጠይቁኝ። እንደውላችሁ ማለት ነው ለወንድ ብላችሁ እንደዚህ የምታደርጉን? እንዲ የሰውየት ልታጠፊ ነው እንዳትሉኝ ማለት ነው ምንድን ነው እንደሚያደርጋችሁ። ይሄ ደግሞ ጽጌ እንደውም አልጠጣችም፣ ውሻቷን ነው ውሸቷን ሆን ብሎ የቀመሙ የነሱ ቅመም የጀመሩ ድራማችሁ እንጂ ምንም ጽጌ ጠጥሳም አይደለም ከጠጣች ከጠጣችሁ እኮ ወደ ላይ ይላታል ማለት ፌንት የነቀለችው የመሰለችው ጊዜ ራሱ ማለት የወደቀችው ያያችው ጊዜ ከሆነ ወደው ነው ይነቃችሁ ከምር ወደው ነው ይነቃችሁ ሆስፒታል እኳን አልተወሰደችም የሩቲ ጊዜ ያይታችኋላ እውነተኛ ጠጥታ ቢሆን እንደዛ ነው እነሱ ድራማቸው ነው። ጀመር አንተ እንደዚህ ሄድ በጥብጠው እኔም እንደዚህ ላድርጎ። እቺ ድሮቶ ደግሞ እንዴት ነው የማያደርጋት? ሜሪ ደግሞ እንዴት ነው የሚያደርገሽ? ሲጀመር እኮ ከሀገር ራሱ እናንተ ሄዛችሁ መጠ እነዚህ ሴጣን ናቸው። ሲጀመር እግዚአብሔር ቅርቤ ላይ እነዚህ ሶስቱ እን እንዱ ደግሞ ሜሪ፣ ዳኒ እስሜ ልካቸውን ብትበጥ ብቻ የናንተ እዮት የፃን ጨወታ ከምር ማለት ነው። ዛሬ ደግሞ ጠጣችሁ፣ ከዛ ወደቀችሁ። ተጣጣ ስቲ ምን ጭንቅላትሽ አያስብም? ሰው ልጅ ማለት በደና በደስታ መጥቶ ለሰርግ መጥቶ ሬሳ ጭኖ መሄድ ከዚህ እውነት አድርገሽ ራሱ ቢሆን ማለት ነው ትንሽ አታስቢ። በሰው ሀገር ላይ አሁን እነዚህ ነሮቲ እችል የሆነ ነገር ብትሆን እኮ እስከምጠራ እነሱ እስር ቤት እኮ ነው የምከተሉ። አስባችሁታል? ሲያስጠላ ይህ የህፃናት አተሳሰብ ማለት ነው በሀገርሽ ፈለግሽን አታደርጊ ስንቱ የሰው ሬሳ እዚህ በፍርዙ ውስጥ እየተቀመጠ አንቺ ደግሞ ከነበደና በሀገርሽ መተሽ ገና እዚህ የፎሮሮክስ ስጠጥተሽ ለመሞት ዲያ እጭ ስታስጠሉ ከምር በጣም ነው የምታስጠይ ዳንኤል ሄደ ወንድ ሲሄድ ወንድ ሌለ የሚመጣ ዳንኤል ዛሬ ነው እንዲ አንቺን ይጠላ ዳንኤል ዛሬ ነው እንዴ ከጠገቤ ራቂ ያለሽ? ምን ነው አስመሳልሽው? ምን ነው ካላ? ዳንኤል ማንም የለም አልሽው። ይሄ ደግሞ ሰላሳ ሴት የሚገለባብጠው የሚሆነ ወንድ እንዳንቴ የምትለጥፉበት ምንድን ነው? እኔ እግዚአብሔር በተለይ ደግሞ ዳንኤል እስቲ የዳንኤልን ስራ ይወቱ። የዳንኤል ስራ የሴት መገለባበጫ ነው። እንደዚህ አይነት ወንድ የምትወጁ ሴቶች፣ ከዛ እሱ ዞር ካለ መድኃኒት መጠጣት አልጠጣሽም ጠጭ ብናርገሽ ጠጭ ጠጭ በሀገርሽ ገብተሽ ጠጭ እንደ ጠላ አስቀምጠሽ ወይ እንደ ቢራ ማለት ነው። እንቺ አያሰክረሽም ጠጭ ያለው እንትና ማለት ነው። ማነው ስሙ ኢሳይቅ ሜሪ ደግሞ እንዴት እንዴት ነው የሚያደርግሽ? እንብቀ በቀ እንደነገጥሽ እንቺ ያ ጠጭ ይላታል። ወተቱ እኔ አልጠጣም ገብርኤልን፣ እኔ አልጠጣም ሚካኤልን ትያለሽ። ስታቀልልን እንደ ሚካኤልን ነው ገብርኤልን ምን በአፍ ብቻ መጠራት አይደለም እኮ። ጸሎት አድርጉ። በምታቆ ቆንቃችሁ በምታቆ ቆንቃችሁ ሳይም በሃይማኖታችሁ አብርሽና ኢሳይቅ ነው። እንደው ተረጋግቶ ትንሽ እንትን ለማለት እሩት ዝም ማለችሁ በቃ ውስጡ ይረራል። እንደዚህ ዝም የምለው ሰው በጣም ውስጡ ይረር። እነዚህ ልጆች ለደስታ ሀገራቸውን ለሰው ሀገር ለመስናና መቶ ላይ ሰርግ ሰው ልጅ እንዴት አብሮ ለደስታ መጥቶ እንደዚህ ይበጠብጣል? ሆን ብሎ የታቀደበት ነው እንጂ ይሄ እንዴት ይሄ ማሰብ ያቅታችኋል? ቤተሰቦች እውነተኛ እናንተ የእነሱን ደስታ እናጋራለን፣ የእነሱን ደስታ የኛ ደስታ ነው ብላችሁ አገራችሁ ወታችሁ ከሆነ እንዴት እንደዚህ ታደርጋላችሁ? እንዲዳልን ነጽጌ፣ ይሄን ነገር ይሰራሉ እነዚህ ሶስቱ ተመካክሮ ነው መሄጃችሁ ሰዓት ላይ ስለደረሰ አውቆ ሆን ብሎ እየበጠበጡ ነው እንጂ ምንም ይሄ የጠጣችሁ ነገርም የለም።

ከወንድ ሳይሆን ማለት ነው። ፍቅር የያዛችሁ እናንተ ከዚህ ከመርዝ ጋር ነው ፍቅር የያዛችሁ። ከምር ፍቅር ስለያዛቸው ነው እየጠጣችኋላቸው። ጠጡ፣ ይጣፍ ጣር ሱጋር አለው ማር ያለው እኔ እኔ የምናደደው ሩቲና አብሬ ስለተሰቃዩ ስለተናደዱ ለደስታቸው ጊዜ መቶ እንደዚህ ሲበሳጩ ነው የምናደድ እንጂ፣ እንደፈለጋቸው አድርጉ። ስጀመር እኮ የእናንተ ስራ መበጠበጥ አይደለም እንዴ?

0.08 ደውሉልኝ፣ አደርሰላችኋል። ፍሪ ድሪቨሪ ነው፣ ፍሪ ድሪቨሪ።